በመቶ ሺዎች በአንድ ላይ የሚገኙበት የሆራ ፊንፊኔ የኢሬቻ በዓል ሊከበር አንድ ቀን ብቻ ቀርቶታል። ከነገ ወዲያ ቅዳሜ መስከረም 24 በመዲናችን አዲስ አበባ የሆራ ፊንፊኔ የኢሬቻ በዓል በድምቀት ይከበራል። በርካታ ከተለያዩ አካባቢዎች እንደዚሁም ደግሞ ከውጭ ሀገራት የሚመጡ ኢትዮጵያውያንም ታዲያ በዓሉን ለማክበር ከነገ ጀምሮ ወደ መዲናችን አዲስ አበባ የሚገቡ ይሆናል። ለዚህም ታዲያ በርካታ ዝግጅቶች የተደረጉ ሲሆን ከነዚህ መካከል ታዲያ እጅግ ውብ ሆኖ በቴዎድሮስ አደባባይ አካባቢ በሚገኘው በምቹ ኮርነር ውስጥ የኢሬቻ ፌስቲቫል ተዘጋጅቶላቸዋል። ከበዓሉ ወደ መዲናችን የምትመጡ እንግዶች ታዲያ በምቹ ኮርነር እጅግ ባህላዊ የሆኑ እንደ ጥሬ ስጋ፣ ክትፎ፣ እንደዚህም ደግሞ የተለያዩ የኦሮሞ ባህላዊ ምግቦች ቀርበውላቸዋል። የፈረንጅ ምግቦችም ቀርበዋል። ኬኛ ቢራም እናንተን ሊያስደስት በምቹ ኮርነር ዝግጅቱን ጨርሷል። ከነገ ዓርብ መስከረም 23 ከጠዋት ጀምሮ እስከ እኩለ ሌሊት ድረስም ሆራ ፊንፊኔ እስ እስኪከበር ሰዓት ድረስ ማለት ነው። በምቹ ኮርነር መቀመጫችሁን አድርጋችሁ ልትዝናኑ ትችላላችሁ። እንደምትመለከቱት ውብ በሆነው ስፍራ ላይ እናንተን ሊያስደስቷችሁ የተለያዩ ዲጂዎች ዝግጅታቸውን ጨርሰዋል። ስለዚህ ወደ መዲናችን የምትገቡ የሆራ ፊንፊኔ አክባሮች በዚህ የኢሬቻ ፌስቲቫል ላይ እንድትሳተፉ ተጋብዛችኋል። ቦታው ቅድም እንዳልኳችሁ ፒያሳ ቴዎድሮስ አደባባይ አጠገብ ማለት ነው፣ ምቹ ኮርነር ውስጥ ይሆናል ማለት ነው። ውብ በሆነው ስፍራ ላይ ተጋብዛችኋል። መልካም ቀን።